በዚህ ቪዲዮ ውስጥ በቡና ረድፎች መካከል ያለውን አፈር ለምን መጠበቅ እንዳለብዎና እንዴት ማድረግ እንደሚችሉ እናሳይዎታለን። ባዶ አፈር በነፋስና በዝናብ አማካኝነት አፈር እንዲሸረሸር እንዲሁም ለፀሐይ በቀጥታ በመጋለጥ ምክንያት ከፍተኛ የአፈር ሙቀትን ሊያስከትል ይችላል። አጠናካሪ አዝመራዎች ወይም የሽፋን ሰብል አፈርን ይጠብቃሉ እንዲሁም አረም እንዳይበቅልበት ይከላከላሉ። የአፈር እርጥበት እንዲኖር ያደርጋሉ እንዲሁም አወቃቀሩንና የተፈጥሮ ሀብቱን ያሻሽላሉ። በአፈር ውስጥ ያለውን ረቂቅ ታዋሲያን ህይወት ያሻሽላሉ እንዲሁም ለአንዳንድ ተባዮች ተፈጥሯዊ አዳኝ መጠጊያ ይሆናሉ። አንዳንድ አጠናካሪ አዝመራዎች በአፈር ውስጥ ያለውን የናይትሮጅን መጠን ከፍ ሊያደርጉ ይችላሉ። ከእነዚህ ከሚመከሩት መካከል የሳር አይነት ያላቸው የሰብል ዝርያዎች ይገኙበታል። እነዚህ ሰብሎች ከቡና ይልቅ ድርቅን መቋቋም የሚችሉ ከመሆናቸውም በላይ የተጠባበቀ አፈርን ለመስበር የሚረዱ ሰፊና ጠንካራ ስሮች አሏቸው። በተጨማሪም ከፍተኛ መጠን ያላቸው ዝቃጮችና ስሮችን ያመነጫሉ። እነዚህም ተፈጥሯዊ ንጥረ ነገሮች ለአፈሩ አስተዋጽኦን ያደርጋሉ። የሳር ዝርያዎችን በምትመርጡበት ጊዜ መባዛት የማይችሉ ዘሮችን ብቻ መምረጥ ይኖርባቸዋል። ጥራጥሬ ሰብሎች ወይም ድብለ እጽዋት፣ እነዚህ ሰብሎች ለቡና ተክሎች ጥቅም የሚያስገኝ ናይትሮጅንን አፈር ላይ ይጨምራሉ። የአንዳንድ ጥራጥሬ ሰብሎች ሌላኛው ጥቅማቸው ደግሞ ለትናንሽ የቡና ተክሎች ጥላ የሚሆነው ፈጣን እድገታቸው ነው። እንደ ሽንኩርት፣ ጎመን፣ በቆሎና ባቄላ ያሉ ምግብና ሰብሎች ብዙውን ጊዜ እንደ አጠናካሪ አዝመራ ወይም ሽፋን ሰብሎች ጥቅም ላይ ይውላሉ። በተጨማሪም እነዚህ ሰብሎች ለእንስሳት ምግብ፣ ለገበሬው ደግሞ ምግብና ተጨማሪ ገቢ በመሆን ያገለግላሉ። የተለያዩ አጠናካሪ አዝመራ ወይም ሽፋን ሰብሎችን አንድ ላይ ማጣመር ይቻላል። ይህ ደግሞ በርካታ ጥቅሞችን ለማቀናጀት ያስችላል። የሽፋን ሰብሎችን መጠቀም የምንጀምረው እንዴት ነው? የሽፋን ሰብሎችን መጠቀም ለመጀመር ዝናብ በሚዘንብበት ወቅት ላይ መዘራት ይኖርባቸዋል። በቡናው ረድፍ መካከል ያለውን አፈር አዘጋጁ። በቡናው ረድፍ መካከል ቢያንስ 2.5 ሜትር ወይም 8 ጫማ ለአረቢካ፣ 3 ሜትር ወይም 10 ጫማ ለሮቡስታ የሚሆን በቂ ቦታን ማዘጋጀት ጥሩ ነው። የሽፋኑን የሰብል ዘር ለመትከል በየረድፎቹ መካከል አንድ ወይም ከዚያ በላይ የመትከያ ክፍተቶችን ይፍጠሩ። የክፍተቶቹን ብዛት የሚወስነው የሽፋኑ ሰብል እድገትና በቡናው ረድፍ መካከል ያለው ቦታ ነው። በማንኛውም ጊዜ በሽፋኑ ሰብልና በቡና ቅርንጫፎች ወይም ግንድ መካከል ቢያንስ ከ25 እስከ 50 ሴንቲሜትር ወይም ከአንድ እስከ ሁለት ጫማ ክፍተት እንዲኖር አድርጉ። በመሸፈን ላይ ያሉ ሰብሎች በግንዱ ላይ ሊያድጉ ይችላሉ። ስለሆነም ተገቢውን ጥንቃቄ ማድረግ ያስፈልጋል። አንዳንድ የሽፋን ሰብሎች በየአመቱ መተከል ይኖርባቸዋል። ከቡና ተክሎቹ ጋር እንዳይፎካከሩ ሁሉም የሽፋን ሰብሎች መከርከም አለባቸው። ለመቁረጫ ጸረ ተባይ መድኃኒቶችን ከመጠቀም ይልቅ እንደ ገጀራ ወይም ብሩሽ መቁረጫ መሳሪያዎችን በመጠቀም መከናወን ይኖርበታል። የተቆረጠው ቁርጥራጭ በቡናው ግንድ ዙሪያ መሬት ላይ 30 ሴንቲሜትር ወይም አንድ ጫማ ጥርት ባለ ክፍተት መደልደል ያስፈልጋል። ይህም አፈሩን እስኪ በሰብስ ድረስ ይጠብቀዋል። በበጋ ወይም በዝናብ አልባ ወቅቶች ጊዜ የአፈሩን ትነት ለመቀነስ ጥቅጥቅ ያለ የተቆራረጠ ንጣፍ መደልደል ይመረጣል።